በእድሜ በጣም ብዙ አገር ሄጃለሁ፣ ብዙ ነገር አይቻለው። በእኔ ፋሚሊ ናይንቲ ናይን ወይ ናይንቲ ኤይት ፐርሰንቱ ሙስሊም ነን። በአባቴም በእናቴም ወገን ሙስሊም ናቸው። እና ብዙ እስልምና ላይ ያሉትን ነገር አቃለው። እና ያንተ ግን እድሜ ስንት ነው? እንደዚህ የተጠየቀውን ጥያቄ በቁርአን ሸምድዳ ያስክ ማለት በደንብ ያወክ ልበለ ዲሲፕሊን ስንት ዓመት ይሆናል? አውቄ ኖረድ ብዬ ነው፣ ሩሽ ኖረድ ብዬ ነው። እሺ እኮ አውቄ ኖረ ስንት ዓመት ይሆናል? እድሜ ዝም ብዬ የጠበቅኩ ማለት ነው። እኔ እንጃ። እኔ ባይዘዌ ያለበት ሀገር የመምጣት እድል ስላለኝ ላገኘና ልጨብጥ ላፈልጋለሁ። ያ ማለት በሃይማኖት በእምነት ልዩነት አለን። እኔ በጣም መጽሐፍ ቅዱስን በጣም ለማወቅ ምፈልግ ሰው ነኝ። እንደዛውም ደግሞ ቤተሰቦቼ እንዳልኩ ዘሮቼ ሙስሊሞች ስለሆኑ ሙስሊሙን ወደ እኔ ለማምጣት እነሱ ወደዛ ለመውሰድ ትግል ላይ ነው ያለ ነውና። ያንተ ግን በጣም ይከብዳል። ስንት ዓመትህ ነው? ብዙ ስታዞችን አይቻለው። እኔ በጣም ምወድል ነገር ለንገረ፣ በጣም ምወድል ነገር ኦልሞስት፣ ብዙ ጊዜ ነው መከታተል፣ ፔሽንት በጣም ደስ ይላል። የፈለገ ሰው ገብቶ ቢራገጥብ ታደምጠዋል። እና ይሄ ያው ጊፍትድ መሆን ነው። እድሜ ይሄን ሌላ ጊዜ ነው። አራ እድሜ ስለ ነው፣ በድሜ በልተሃል ወይ? እንደምትኛ ስንት መስላለህ? እኔ ዝም ብዬ እንዲሳይ ከ25 ከ28። እንዴት ግን እንደዚህ እንትን አልክ? ማለት በጣም በጣም ጎበዝ ነው። ብዙ ጓደኞችህን ወይም ሙስሊም ወንድሞችህን ከቁርአን በእንግሊዝኛም በአማርኛም አንብቤ ስጠይቃቸው ቁርአኑን ሰው ጠይቀን እንፈታልሀለን፣ ሰው ጠይቀን እነግራለን የሚለኝ እንጂ የቁርአን አሁን ሌላ ቀን እጠይቅሀለሁ። አሰላም አለይካ እያና ነብዩ ምናምን የሚለውን ወርድ ወርድ በወርድ የሚፈታልኝ እንኳን የለም። የምጠይቀህ ብዙ ጥያቄ ስላለኝ እገባለው ወያያለው፣ ግን እንደአንተ አይነት ሰው ጋር ነው ምገባው ብዬ ነው ገብቻ አላውቅም። ይዘወይ ክርስትናም ላይ ምንም ላይ መግባት አልፈልግም። አንተ ጋር የገባበት ምክንያት ዲሲፕሊንን አይቼ ነው። በዚህ ዕድሜ ግን በጣም እግዚአብሔርን አመስግን ማለት አላህን አመስግን። ይሄ ይሄ በዚህ ወጣት በሆኑ ሰዎች ሰውን አይታገሱ ፔሽንት ስድድብ የሚወዱ ናቸው። ብዙ ሙስሊም ወንድሞቼ ጋ ሲከራከረ ያለው አንተ ግን ቲፒታ ፕልሌ ነው ሳልወርድ የጠበቅኩት እሺ ሽክራን አመሰግናለኝ አመሰግናለሁ እድሜ 26 ሆኖ እንደዚህ አይገኝም እና ወደኋላ እድሜን በጠመዘዘው እና እንዳንተ እባክህ ደስ ይለኝ ነበር ደህና አደሩ አመሰግናለሁ መልካም ጊዜ ስንትን የጻፍከው ስድስትን ጽፌ ሶስት አለኝ ነው አራት አለኝ ያልከው አይ አይ ኢብራሂም፣ ተው እኔ አይ እናገራለሁ። አይ ከእሱ እንዲስጣ ሳየው እበልጠዋለሁ እና የሱ ሀዲስ ላይ ያለን ነገር በጭንቅላቱ ማለት ያው እብሮ አንተ ትጋራኛለህ። ብዙ ሰዎች አውቀናል የሚሉ ሰዎች ቆይ እሺ፣ እጠይቃለሁ። ሁኔታ አለ ጠይቅና፣ እነግርሃለሁ መልሱን፣ አንብቤ እመጣለሁ። እሱ እኮ ብዙ ጊዜ ሳየው ለሚያመጡለት መልስ ከኛ መጽሐፍ ቅዱስ ገብቶ ራሱ ሊያብራራ ይፈልጋል በጣም ጥቅሶቹን በጭንቅላቱ ያውቃቸዋል። እኔ ቀንም አይቼዋለሁ ዮሐንስ ወንጌልን የጠየቀው ልጅ ቃል ስጋ ሆነ የሚለው ላይ ልጁ በጣም አዋቂ ቢሆን ኖሮ አፋጦ ይዘው ነበር። ክርክር ውስጥ ነው የገባው እሱ ግን ፔሸንት ሆኖ በራሱ መጽሐፍ ቅዱስ እያወራው ነበረ እና በዚህ ዕድሜው እንዴት ቻለ ብዬ የሚራክል ሆኖብኝ ነው። ያው ሰዓታችሁን አልወሰድ ረፍት ሰዓታችሁ ነው። ይቅርታ ነገ በጊዜ ይገባለሁ ከቻልኩ።